ከዚህ በመቀጠል ደግሞ የአዲስ አበባ የሃይማኖት ተቋማት ዋና ጸሐፊ የሆኑት ፓስተር ታምራት ወደዚህ መጥተው ንግግር ያደርጉልናል። ዛሬ በጣም ደስ ብሎኛል። ያው እንደ ወንጌላውያን ቤተ ክርስቲያናት በእንዲህ አይነት ሁኔታ ሚዲያው ላይ ትኩረት አድርገን መስራት መጀመራችን እጅግ የሚበረታታ ነው። የዛሬ ስልሳ አምስት አመት ወደ ኋላ እንድናስብ ያደርጋል በስራት የምስራች ድምጽ የሬዲዮን ምናልባት መጨረሻም ብዙ ዘልቆ ብዙ ኢኮኖሚካል የሆነ ጉዳይኖችንም ይዞ ከወንጌል ስርጭት ባሻገር ሰፊ ስራ ሲሰራ ቆይቷል። አይንትክ፣ 65 68 አመት አካባቢ እየሆነው ነው ያለው። 1953 ነው ከንጉሱ ፈቃድ ያገኘው። በንጉሱ ራሳቸው በኢናጉሬሽን ላይ ንጉስ ኃይለ ሥላሴ ተገኝተው ኢናጉሬት አድርገው ነበርና ምን እንድናስብ ነው ይሄን ያነሳሁት? ኢቫንጀሊካል የወንጌል አማኙ ዛሬ ሳይሆን ትናንትም ሚዲያን የሚያምን በሚዲያ ስራ እንደሚሰራ የሚያምን ተቋም እንደሆነ ለሌሎችም ሬዲዮዎችና ቴሌቪዥኖች እንደ ፋና ወጊ የሚታይ እንደነበረ ሁላችንም እናውቃለን። ዛሬ ደግሞ ዓለም በስምንተኛ ኤጅ ላይ ደርሳለች። ዲጂታል ዓለምን እየመራ ነው ያለው ቴክኖሎጂ። ስለዚህ በዚህ ጊዜ ያለውን ሁኔታ ነባራዊ ሁኔታን አውዱን ተከትሎ መስራት ደግሞ በጣም አስፈላጊ ነው። ከዚህ አንጻር ሁለት ነገሮች በጣም ወሳኝ ናቸው። ኳንቲቲው እንዳለ ሆኖ ግን ኳሊቲው ላይ ቅድም ፓስተር ጻድቁ በስፋት በተለያየ አይነት አገላለጽ ገልጸውታል። ዘሌም እንደዛው ገልጸውታል። ሌሎችም የተነሱት ሁሉ ይህንን ገልጸውታል። ተናጋሪዎችም እንዲሁም የዚህ ሚዲያ ተቋማት ኃላፊዎችም አንስተውታል። እሱ በጣም ወሳኝ ነው። የኳሊቲ ጉዳይ በጣም ወሳኝ ነው። እሱ ላይ በደንብ መስራት ያስፈልጋል። የወንጌል አማኙ ሚዲያ ምን ያህል ተጽዕኖ ለወንጌል ስርጭት ለኤቫንጀሊዝም ምን ያህል አቅም እንደሆነ መረዳት ያስፈልጋል። እሱ ላይ በደንብ መስራት የሚፈልግ ይመስለኛል። ሌላኛው አየር ላይ ስንወጣ ይዘን የምንወጣው ነገር ኮንተንቱ በጣም ወሳኝ ነው። እሱ ላይ ቅድም አንስታችሁታል። በደንብ ሌሎች ሚዲያ የትንክይን መስራት አለባቸው የሚል ነገር አለኝ። እሱ ላይ ሞር ትኩረት አድርገን መስራት አለብን። ማበረታታት ያስፈልጋል። ቅድም ወንድሜ ሲያወራ እንደነበረው የራሳቸው ፋይናንስ ያላቸው ሰዎች በዚህ መግባታቸው ሚዲያን መነፑሌት ከማድረግ ይጠብቃል የተባለው እኔ ሊሰመር ይገባል። ሁላችንም በደምብ ሳፖርት ብናረገው እሱ ብቻ ሳይሆን እንደ ክርስቲያን ፋሚሊ በደንብ በደንብ በዚህ ጉዳይ ላይ የክርስቲያን ባለሀብቶችን በደንብ ማሳተፍ ያስፈልጋል። ሀገረ መንግስት በራሱ አሁን እንግዲህ ሚዲያ አስተላልፍም ብዬ ነው ማስበው። በእኛ እጅ ነው ያለው በእኛ እጅ ነው ያለው። ግን እየገነባ ያለ ነው ሀገር በኤቫንጀሊካል ያው በክርስቲያናዊ ልበል በክርስቲያናዊ ስነምግባር ነው ወይ የሚለውን የመስራት ኃላፊነት አለብን ማለት ነው። በደንብ መስራት አለብን። መሪዎችን መስራት አለ በመሶች መርመሪዎች ላይ ከዚሁ ነው የሚወጡት መሪዎችና እሱ ላይ በደንብ መስራት ይፈልጋል። እንግዲህ ሚዲያ እዚህ ላይ ትልቅ አቅም ነው ማለት ነው። ሌላኛው ከተገዳደሮቻችን የሚመጡ ተጽዕኖዎች አሉ፣ በጣም ብዙ። እሱን እንዴት አድርገን ነው አንድ ላይ የምናረገው? እኔ አስራ ዘጠኝ ዘጠና ዘጠኝ ዓመተ ምህረት የአጋሮ በሻሻ ላይ ጨሎ ላይ ደንቢ ላይ የተነሳው ችግር በአንድ ፍጥነት መጥቶ በሻሻ ላይ ወደ ሰባት ሰዎች ታረዱና በእምነት ምክንያት አይ ቲንክ ከክርስትና እምነት ከኦርቶዶክስ ቤተ ክርስቲያን ናቸው አብዛኛዎቹ። የኛ ወደ ስድስት ቸርቾች ነበሩ የተቃጠሉት። ያ የሚዲያን አቅም ልነግራችሁ ነው። ከዛ ፖለቲካውም ከባድ ነበር፣ እንደሚታውቁትን የመናገር ነጻነቱም ከባድ ነው። ስለዚህ እንናገር እንተው ምናምን እያል ብቻ ፈራ ተባያል። ቪኦኤ መጣ ማለት ነው ቪኦኤ ሲመጣ እኔ ከሴኩሪቲ ጋር ነበርኩ። የኛ ቀጠና ቃለ ክርስቲያን የነበረበት እዛ ግቢ ላይ ቪኦኤ መጣ ቀጥታ ማለት ነው። ለዚህ ለመዘገብ ሲመጣ አንድ ወንድ ወንድማችን ተስፋ የሚባል ጄኔራል ሴክሬታሪ መግለጫ በቃ ያለውን መረጃ ላወጣ ነው አለ። በዛ በኩል እኔ ከጸጥታው መዋቅሩ ጋር እየተነጋገርን ያለ እንግዲህ ያው ታውቃላችሁ በአንድ በኩል አገር ፕሮቴክት እናርግ እንላለን አለ፣ በሌላ በኩል ደግሞ ይውነት ይደበቃል ስለዚህ በዚህ ዳይሌማ ውስጥ ነበር እና ከዛ እሱ ደፈረና ለቪኦኤ ያስተላለፈ ቪኦኤ ወዲያውኑ ተቀበለ። በእንግሊዝኛውም በምኑ በምኑም አስተላለፈው ማለት ነው። ወዲያውኑ ከአሜሪካ የክርስቲያን ተከላካይ ክርስቲያን ጥቃት ተከላካይ ቡድን ከዋይት ሀውስ ቀጥታ ቀጥታ አርጅማ ነበር የገባው። ከእንግሊዝ እንደዛው ማለት ነው። በኋላ ሳይት ይዘናቸው ገባን። በጣም ከባድ ነበር። የሴኩሪቲ ሹ የምታውቁት ነው። ከዛ ያለውን ችግር ዓለም ላይ ዋለ። በጣም ብዙ ነገር ሆነ። በኋላ በሌላም ተጽኖ ሊደረግ ነበር፣ ግን ያንንም የምናልፍበት ሁኔታ ነበር። ዞሮ ዞሮ ምንድን ነው የነበረውን ግራውንድ ላይ የነበረውን እውነት እንዳይደበቅ ለዓለም አሳየን ማለት ነው። በጣም ከፍተኛ የሆነ አክራሪነቱ በጣም ጎልቶ የወጣበት ጊዜ ነበር። እንደውም በቃ ማለት ክርስቲያን የሚባለው ማህበረሰብ በዚህ አካባቢ መኖር የለበትም የሚል አይነት ሞቶ የነበረበት ሙቭመንት ነበርና ያን ሙቭመንት በአጭሩ በፓብሊክ ላይ በማውጣታችን አጀንዳቸው ከሽፏል ማለት ነው። አንዳንዴ አጀንዳ ማክሸፍ አለ፣ ሚዲያን በደንብ በተገቢ ስነ ምግባሩን በጠበቀ መንገድ ስናሰራጭ። ስለዚህ ሌሎችም ተጽዕኖ አለ፣ ያንን ማድረግ ያስፈልጋል፣ እሱ ላይ በደንብ መስራት ይፈልጋል። ከዛ ውጭ ሌሎች ቅድም ዘሬ ሲያነሳ የነበረው ሌሎች ቤተ እምነቶች ሀይሊ እየሰሩ ነው። በሁለት መንገድ አንደኛ፣ ሶሻል ሚዲያን በደንብ እየተጠቀሙት ነው ሁለተኛ ሜንስትሪም ሚዲያዎችንም በደንብ እየተጠቀሙት በደንብ እየሰሩት ነው። እኔ ሰሞኑን አንድ ፕሬስ ሪሊዝ መስጠት ነበረ በአንድ ጉዳይ ላይ እና የመጡት ተጽዕኖ ፈጣሪ ተብሎ የመጡት ከሌላው አንግል ነው የምላቸው የመጡትን ቁጥራቸውን ሳይ ገርሞኛል። በቃ ማለት በቃ ኤቭሪቲንግ አንድን ለማድረግ እየተሰራ እንዳለ አየው ደነገጥኩ፣ ማለት ነው እኔ ራሴ ሳይ። ከዛ ራሳችንን ደግሞ አየሁ፣ የት ነው ያለነው የሚለውን እንድናይ አረገኝ። ስለ ዛሬ ደግሞ እዚህ ሲጋበዝ ሌላ ስብሰባ ነበረኝ ጥዬ የመጣሁት ለዛ ነው። ምክንያቱም ሚዲያ ላይ እንደ ዲጂታል ቴክኖሎጂውን በተገቢ ሁኔታ ተጠቅመን በአንድ በኩል ንጹህ የሆነውን ወንጌል ለሰው ልጆች ሁሉ ለማድረስ ነው በዋናነት። ሁለተኛ ደግሞ አዘር ሳይድ የሚመጡ ተጽዕኖዎችንም በእውነት ለማሸነፍ ነው። እኛ በውሸት አይደለም እውነት በሆነው ነገር ለማሸነፍ ነው። ሶስተኛ፣ ሀገር ነው የምንገነባው። ሀገር ስንገነባ ደግሞ ትውልድ ነው የሚገነባው። ሀገር ተራራ ወንዙ ብቻ አይደለም ሰው ነው የሚገነባው። ሀገር ስንል ይሄ ሀገር ደግሞ የሁላችንም ሀገር ነው። ስለዚህ ይህን ሀገር የምንገነባው ደግሞ ጤናማ ነገር በስነ ምግባር የታነጸ ትውልድ ይዘን ነው የምንገነባው። የማናፍራቸውን መሪዎች ይዘን ነው የምንገነባው። ስለዚህ ለዚህ ደግሞ ሚዲያ ትልቅ አቅም ያስፈልጋልና አሁን የአንድ ጥናት ሰሞኑን የሚያሳየው ኮራፕሽን ምን ያህል ኢትዮጵያ ውስጥ በጣም ከባድ እንደሆነ ዛሬ ስናወራ ነበር። ስለዚህ ለምንድን ነው ክርስቲያን መሪዎች አሉን እያለ ኮራፕሽን የበላይነት ለመያዝ ይሞክሩ እየሞከረ ያለ ለምን እንደ ክርስቲያን ማሰብ ያለብን ይመስለኛል። ስለዚህ እዚህ ላይ ሚዲያዎች ጥሩ ስነ ምግባር ያሉ መሪዎችን ማስገባት መቻል አለባቸው። ወ ማለት ነው ምንድነው እያደረጋቸው ያላችሁት? ይህንን እንዴት ነው የምናሸንፈው? እንግዲህ ይሄኛው ከመንፈሳዊ አገልግሎት ባሻገር ሆሊስቲክስ እናደርገው ማለት ነው ቅድም ባላችሁት አንደኛው ፓርት። ስለዚህ እነዚህንም ነገሮች ለመስራት በጣም ወሳኝ ነውና አንደኛ ሳፖርት እናድርግ እነዚህን ሚዲያዎች ያሉን ሚዲያዎች ሳፖርት እንደ ክርስቲያን ባለ ሀብቶቻችን ሳፖርት ማድረግ አለባቸው፣ በተገቢው ሁኔታ ማለት ነው። እሱ ላይ በደንብ መስራት መቻላቸው ያስፈልጋል። ሁለተኛ፣ ከዛ ባለፈ ደግሞ ኮንተንት ላይ በደንብ አድርጎ መስራት ይፈልጋል። ስነምግባርና ሞራል ለት በተለይ ይሄ ኢቲካል የሆነ ኢቲካል ነገሮችን ኢምፓወር ከማድረግ አንጻር የዚህ የሞራል ዝቅጠቱ በጣም ከፍተኛ ሁኔታ ላይ ነው ያለውና ያን ተጽዕኖ፣ ሌሎች የውጭውንም ተጽዕኖ ለመቆጣጠር ለምሳሌ አሁን አን ኢቲካል የሆኑ የሆሞሴክሽዋል አሁን ዓለምን እያናወጠ ያለው አሁን መቼም እንግዲህ አሁን ትራምፕ የያዛቸው ነገሮች አሉ ጥሩ ነው ግን ትራምፕ አምስት አመት አራት አመት ጨርሶ ሲወርድ እንደገና የሚመጣው ዴሞክራቲክ ፓርቲ እና መመሪያውን ጥሶ የሚሰራ አይደለም። ገብቷቸው አለ ከኛ አልፈን በሀያላን ሀገራት ላይ ራሱ ተጽዕኖ የሚፈጥር ማንነት ነው የሚኖረ ግን ከኢትዮጵያ ውጭ ያልከው ማለት ነው ስለዚህ ኢትዮጵያ ይህንን ምንም ቶለሬት እንደማታረግ እና በዚህ ላይ አለምንም ለአለምም እንደ እንደምትሞግት የሚያሳይ መሆን አለበት የሚለውን ለማከል ነው። በእውነት በጣም ዛሬ ደስ ብሎኛል በዚህ በመገኘቴ። በጣም ታላላቅ የሆኑ መሪዎች እዚህ አሉ፣ አባቶች በጣም ብዙ ዋጋ የከፈሉ ለነሱ ትልቅ ሪስፔክት አለኝ። እዚህ ደግሞ ለኒው ጄኔሬሽን ደግሞ በጣም በዚህ ሌቭል አስበው ማዘጋጀታቸው ወጣት የሆኑ ባለ ሀብቶች ወጣት የሆኑ አገልጋዮች በየቦታው ብቅ ብቅ እያሉ ነው እነሱን መደገፍ ያስፈልጋል። ሳፖርት ማድረግ ያስፈልጋል። ከጎናቸው መቆም ያስፈልጋል። በርቱ ማለት አለብን። ስለዚህ ያን እንድታደርጉ አደራ ለማለት ነው። በመጨረሻም እንግዲህ ኢትዮጵያውያን አብረን መብላት እንጂ አብረን መስራት አናውቅም። ስለዚህ እሷን ካልቸር መስበር ያለብን ይመስላል። ስለዚህ አብረን መብላት በቃ እንግዳ ሲመጣ የማናውቀው ሰው እንኳን ይመጣ፣ ና አብረን ይብላ። ሌላ አለም ስትሄዱ ደግሞ ለራሱ እዛው ሲጎርስ እንጂ ና ብላ ስል አታዩም። ያ አንዱ ትልቅ ጸጋ ነው። ግን አብረን መስራት ነው፣ በቲም መስራትን ደግሞ መልመድ አለብን የሚለውን ለማለት ነው። አመሰግናለሁ። እግዚአብሔር ያክብረን።